ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም በአማራ ክልል ከሰሞኑ በተደረጉ ውጋዎች አመራሮች መገደላቸው ተሰማ። የብልጽግናው መንግስት የሚፈጽመውን የድሮን ጥቃት የቀጠለ ሲሆን በርካታ ወታደሮችን ማስገባቱም ታውቋል። የፋኖ አመራሩ አብይ አሕመድ አማራን መግዛት የማይችል ስለመሆኑ የታየበት፣ ሰራዊቱንም ለውርደት የዳረገበት ሰሞን ነው ይላሉ። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ፖለቲከኛው ጀዋር ማሐመድ ሰሞነኛውን ጥቃት የፋኑን ጥንካሬ ብቻ ሳይሆን የመከላከያ ሰራዊቱ እየተዳከመ መሄድን የሚያሳይ ነው ብለውታል። የኦሮሞ ነፃነት ሰራዊት አዳዲስ የውጊያ ውዶችን ከፍቷል ሲሉ ማክለል ይህንንም ይዘናል። በማዕከላዊ ኢትዮጵያ ቦታ ጅራም ህዝባዊ አመፅ መካሄዱ ታወቀ። ይህንን ተከትሎ የበልጽግናው መንግስት የጸጥታ አካላት በወሰዱት እርምጃም ሰዎች ለሞትና ለአካል ጉዳት መዳረጋቸውም ተሰምቷል። ተጨማሪውን አዘጋጅተናል። ብልጽግና በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በዚህ ዓመት እንደሚተገበር ይፋ አደረገም። ይህ ደግሞ ሌላ የዋጋ ንረቱን የሚያባብስ እርምጃ ተብሎለታል። ሌላኛው መረጃችን ነው፣ መከላከያ በይፋ አሰብ ላይ ማስጠንቀቂያ አሰራጅቷል። ወደ አሰብ እንዳትዘምቱ የምትሉን ባንዳናችሁ ሲልም ገልጿል። ከወደ አስመራም በዚህ ጉዳይ ላይ ምላሽ ተሰጥቷል። ይህንንም በዝርዝር ይዘነዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በፖርትላንድ ወታደሮች እንዲሰማሩናም ሙሉ ኃይላቸውን እንዲጠቀሙም አዘዙ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ከሰሞኑ በተደረጉ ውጊያዎች አመራሮች መገደላቸው ተነገርም የብልጽግናው መንግስት የሚፈጽመውን የድሮን ጥቃት የቀጠለ ሲሆን በርካታ ሰራዊት ማስገባቱም ተሰምቷል። የፋኖ አመራሩ አብይ አህመድ አማራን መግዛት የማይችል ስለመሆኑ የታየበትና ሰራዊቱንም ለውርደት የዳረገበት ነው ይላሉ። በተለይም በሰሜንና ደቡብ ወሎ ዞን በርካታ ወረዳዎች የነበረው ሰሞነኛ ሁነት መነጋገሪያ ሆኖ የቀጠለ ነው። በፋኖ ኃይሎች የተፈጸመውን ጥቃትና አገዛዙ ያጣቸውን በርካታ ስፍራዎች ለማስመለስ በሚል ኮማንዶችን ጨምሮ በርካታ ኃይልም ወደዚህ ቀጠና ትናንትና ዛሬ ማስገባቱን የአይን እማኞች ገልጿል። በተለይም ባህራ መስመር ወደ ወልዲያ ቀጠና ይህ በሰፊው ታይተዋል ይላሉም። በፊልድ ማርሻል ብርሃኑ ጁላ ከወራት በፊት አስር በመቶ ቀርተዋል በመከተላቸው ጀነራል አበባው ከሰሞኑ በአንድ ሳምንት ጨረስ ናቸው የተባለላቸው ኃይሎች ጋር የሚደረገው ጋም እንደቀጠለ ይገኛል። ተደምስሰዋል ከተባሉ ኃይሎች ጋር ሜካናይዝድ፣ የአየር ኃይል ስምሪት የተሰጠበት ውጊያ ላይ ነው። ያለፉት ሶስት ቀናትን ያሳለፈው ትናንት ከወልዲያ ቅርብ ብርቀት ሳንቃ በጤና ተቋም ላይ የደረሰው የድሮን ጥቃትን ጨምሮ በርካታ ጥቃቶች በዚሁ ቀጠና ደርሷል። ዛሬም ላስታ ላሊበላ ቀጠና ገነተ ማርያም ተብሎ በሚጠራው ስፍራ ላይ የድሮን ጥቃት መድረሱ ታውቋል። ያደረሰው ሰብዊ ጉዳት በውል ባይታወቅም በንብረት ላይ ግን ውድመት አስከትሏል ተብሏል። የጀርመን ድምጽ በአማራ ክልል በሰሜንና ደቡብ ወሎ ዞኖች በመንግስት የጸጥታ ኃይሎችና ና በፋኖ ታጣቂዎች መካከል ውጊያው መባባሱን ዘግቧል። የመካነ ሰላም ነዋሪዎች በከተማዋ ከትናንት በስቲ አንስቶ የነበረው ውጥረት ዛሬ መቀዛቀዝን ቢያሳይም በዙሪያው ባሉ የገጠር ከተሞች ግን ቀጥሎ እንዳለ ተናግሯል። ስማቸው እንዳይገለጽ የጠየቁ አንድ የመካነ ሰላም ነዋሪ እንዳሉት ትናንት የመከላከያ ሰራዊቱ ከተማ ለቆ ከወጣ በኋላ የፋኖ ኃይሎች ለአንድ ቀን ያክል ተቆጣጥረዋት ነበር። ነገር ግን ዛሬ ማለዳ የፋኖ ኃይሎችም ከተማ ለቀው ወጥተዋል ብለዋል። እስር ቤት ተሰብሮ እስረኞች መለቀቃቸውም ተሰምቷል። ዛሬ ወደ ከተማ የመከላከያ ሰራዊቱ ገብቷል። ከጠዋት ጀምሮ የጸጥታ ሁኔታው ወደ ቀድሞ ሰላሙ የመመለስ አዝማሚያ ላይ ነው። ትናንት ከቀኑ ስድስት ሰዓት ጀምሮ ነበር ችግሩ የተፈጠረው ችግሩ የተፈጠረው ደግሞ ሙሉ በሙሉ የመከላከያ ኃይልና የመንግስት አመራሮችም ከተማዋን ለቀው ወጥተው ስለነበረ ነው የፋኖ ኃይሎችም በቅርብ ርቀት ስለነበሩ ወደ ከተማ ገብተው እስከ ሌሊት ድረስ ከተማዋን ተቆጣጥረው እንደገና ማለዳውን ተመልሰው ወጥቷል ይሁን እንጂ ሁላችን በአይናችን ያየነው ነው አላግባብ መስዋዕትነት ተከፍሏል ሰዎች ሞተዋል አንድ የሚሊሻ ጽህፈት ቤት ኃላፊ ተገድሏል ነገ ነው የሚቀበረው የሚሊሻ ምክትል የነበረው ሰው ሞቷል እሱ ዛሬ ቀብረኗል ብዙ ወጣቶች ሞተዋል ብሏል አንድ አንድ አይንማኝ ከሰሞኑ በዚህ አካባቢ ውጊያ የተገደሉት አመራር በመካነ ሰላም ለህል ፈታዮት የተዳረጉት የሚሊሻ ጽህፈት ቤት ኃላፊ የሚሆን ምክትል የነበሩት ብቻ አይደሉም። ዛሬ ውጊያ በዋለበት ደቡብ ወሎ መቅደላ ወረዳ ደብረ ዘይት አካባቢም አንድ የጸጥታ አመራር ተገድለዋል። ከትናንት በስቲያ በደሴ ዙሪያ አልብኮ ሚሊሻ አመራር እንዲሁ ተገድለዋል። የብልጽግናው አገዛዝ የክልሉን ቀውስ እያቃለልና የካደ ሁለት ዓመታትን ተሻግሮ ሶስተኛ ዓመቱን እየቆጠረም ነው። የፋኑ አመራሩ ደግሞ ሰሞነኛውን ውጊያ በተመለከተ ሲናገሩ አብይ አህመድ የአማራ ክልልን መልሶ መግዛት እንደማይችል የታየበት በአሳዛኝ ሁኔታም የድሃ ኢትዮጵያ ልጆች ስብስብ የሆነው ሰራዊቱም ለስልጣኑ ሲል ለውርደት የዳረገበት ነው ባይ ናቸው። የትግላችንን ተገቢነት የትግላችንን አሸናፊነት በሚገባ ያሳዩበት ትችላለህ። ለዓለም አቀፉ ማህበረሰብ አብይ አህመድ አማራን መግዛት ማስተዳደር አይችልም የሚል ድምዳሜ ላይ ከደረሰ ቆይቷል፣ ከዓመት በላይ ይሆናል። አሁን ባለው ነባራዊ ሁኔታ ግን ከዛም ባለፈ ከዛም ባለፈ አብይ ኢትዮጵያ ውስጥ መንግስት ሆኖ ይቀጥል ይሆን ብለው ይጠራጠሩ የነበሩትን ሰዎች በሚያሳምን ደረጃ በቂ ምላሽ የሰጠንበት አስደናቂ ድል ተገኝተዋል። አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ በርካታ የጦርነት ፕሮጀክቶችን አዋልዷል፣ ፈጽሟል አከናውኗል። በሁሉም የጦርነት ፕሮጀክቶቹ ሰፊ ዓመታት ኢትዮጵያ መከላከያ ታሪክ ውስጥ ታይቶ በማይታወቅ እና እጅግ በሚያስደነግጥ ሁኔታ ሁሉም የጦርነት ፕሮጀክቶቹ የምርኮኛ ማዕበልን ለሚዲያውም ለኢትዮጵያውያንም ለሌላውም ዓለም ያስተዋወቁ ናቸው። ይሄ አሁንም በተግባር ተደግሟል። ከዚህ ያለፈ የራሱን ህዝብ ከመጨፍጨፍ ከማሸበር ሰራዊቱን ከማዋረድ ሀገር ሊጠብቅ የኢትዮጵያን ብሔራዊ ጥቅሞች እና ፍላጎቶች ሊያሳካ የተቋቋመውን መከላከያ ሰራዊት የሽብር ተግባር ውስጥ በማሰማራት ያዋረደ አጠቃላይ ያኮሰመነ መሆኑንና እቅዶቹም ሙሉ በሙሉ የሽብር እቅዶች መሆናቸው የተረጋገጠበት ድል ነው። ከፋኖ ኃይሎች በኩል እንዲህ የሚገለጸውን ሰሞነኛውን የኢትዮጵያውያንን ሞት በተመለከተም ሞት አታዳንቁ የሚሉት የብልጽግናው ባለስልጣናት ያሉት ነገር የለም። በእርግጥ የሚዲያ ሰራዊቱ እንደተለመደው ውጋዎቹ ለሶስተኛ ወገን ለመስጠት ሲጥር ቢታይም፣ እንዲሁም ተደመሰሱ ዘመቻ ላይ ቢሆንም በብልጽግናው መንግስት በኩል ግን በተቋማቱ አማካኝነት የተሰጠ መግለጫ የለም። ይህ በእንዲህ እንዳለ ፖለቲከኛው ጃዋር መሐመድ ሰሞንኛውን ጥቃት የፋኑን ጥንካሬ ብቻ ሳይሆን የመከላከያ እየተዳከመ መሄድን የሚያሳይ ነው ብለውታል። የኦሮሞ ነጻነት ሰራዊትንም አዳዲስ የውጊያ ውዶችን ከፍቷል ሲሉ አክሏል። በቅርብ ጊዜያት እያየናቸው ያሉ ለውጦች የታጣቂ ኃይሎችና የአብይ አህመድ አገዛዘን ውጊያ ማብቃትን ሳይሆን ሁኔታዎች ወደ ታጣቂ ኃይሎች እያዘነበሉ እንደሆነ የሚያመላክቱ ናቸው ሲሉም አብራርቷል። አቶ ጃዋር መሐመድ በቀዳሚነት ያነሱት ፋኖ በሰሜን ወሎ በመንግስት የጸጥታ ኃይሎች ላይ የፈጸመውን ጥቃት በተመለከተ ነው። በነዚህ ኃይሎች ጥቃት በሁለት ቀናት ብቻ አንድ ክፍለ ጦር መንኮታኮቱ አስደንጋጭ ነው። ይህ የሚያመላክተው የፋኖ እያደገ የመጣን ጥንካሬ ብቻ ሳይሆን የመከላከያ ሰራዊቱ እየተዳከመ መሄድን ጭምር ነው። በርካታ መሳሪያን የታጠቀ የመከላከያ ክፍል፣ ጠንካራ የነበሩትን የትግራይ ኃይሎችን የገጠመ አካል አሁን አነስተኛ ትጥቅ ያላቸው በሽምቅ ውጊያ ላይ ያተኮሩ ገና በአንድነትን ባልተቀናጁ ኃይሎች እንዴት እንዲህ በቀላሉ ሊፈርስ ቻለ ሲሉ ቃሉ በእርግጥ የአገዛዙ ካድሬዎች ዘመቻው በትግራይና በኤርትራ ኃይሎች ታቅዶ የተደገፈ ነው ሲሉ ይሰማሉ። ግን በኦሮሚያ በምዕራብና በምስራቅ ሸዋ በመቶዎች የሚቆጠሩ የመከላከያ ወታደሮችን በመማረክ የኦሮሞ ነጻነት ሰራዊት ደጋግሞ ያስመዘገበው ወታደራዊ ስኬት ናም የፋኖ ኃይሎችን በጎጃም ያደረጉት ተመሳሳይ ውጤትን ሊያነሱት አይወዱም፣ ሲሉም ፖለቲከኛው ይቀጥላሉ። አገዛዙና ደጋፊዎቹ መቀበል ያለባቸው እውነታው የወታደሩ የመዋጋት ፍላጎትና ሞራል ወርዶ መሰላቸት ውስጥ መግባቱን ነው። በግንባር ላይ ያሉ ወታደሮች ለወራት በይፋ ስለ እርስ በርስ ጦርነት አስከፊነት እየተናገሩ ናቸው። ለምን ዓላማ ነው የምንዋጋው እያሉ አመራሩን እየጠየቁ ነው። መሰረታዊ ፍላጎቶቻቸው እንኳን ሳይቀር እየተነፈጉ የሚያዋጓቸው በቅንጦት ያሉ ከፍተኛ ወታደራዊ መኮንኖችን እየሞገቱ ነው። በጥቂት መሳሪያ ብዙ ምርኮ የምናየውም ለዚህ ነው ሲሉም አስረድተዋል። ከፋኖ በተጨማሪ የኦሮሞ ነጻነት ጦርም በምስራቅ ሐረርጌ አዲስ ግንባር መክፈቱን የሚያነሱት አቶ ጃዋር ጦሩ በ1980 ቹ ስትራቴጂካዊ ቦታዎች ሆነው ያገለግሉት የነበሩትን ስፍራዎች ከሰሞኑ እንደገና እየያዘ ስለመሆኑም አክሏል። ባለፉት ስድስት ወራት ውስጥ በምዕራብ ምስራቅ እና ሰሜን ም ምስራቅ፣ አርሲ፣ ምዕራብ ሐረርጌናም አሁን ደግሞ በምስራቅ አረርጌም በኦሮሞ ነጻነት ጦርና በመንግስት ኃይሎች መካከል ውጊያዎች ተባብሰዋል። በተደጋጋሚ የመንግስት ዘመቻዎች ቢታወጁም ለውጥን አላመጡም ሲሉም ጠቅሰዋል። በቅርቡ የተከሰቱት የሁለቱ ክልሎች ሁነቶች በአገዛዙና በታጣቂዎች መካከል ያለው ጦርነት እየተቋጨ ሳይሆን እንዲያውም ሸማቂ ኃይሎች ሁኔታዎች እየተመቻቹላቸው እንደሆነ የሚያመላክት ነው ብለዋል። በማዕከላዊ ኢትዮጵያ ቡታጅራ ህዝባዊ አመጽ መካሄዱ ታወቀም ይህንን ተከትሎ የብልጽግናው መንግስት የጸጥታ ኃይሎች በወሰዱት እርምጃ ሰዎች ለሞትና የአካል ጉዳት መዳረጋቸውም ተነግሯል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ለተቃውሞ የወጡ ወጣቶች ከጸጥታ አስከባሪዎች ጋር በገቡበት ግጭት ምክንያት ሞትና ጉዳት ደርሷል። ነዋሪዎቹ ወደ አደባባይ ወጥተው ተቃውሟቸውን ሲያሰሙም፣ መንገዶችንም ዘግተው ተስተውሏል። የዚህ አመጽ መነሻ ነው የተባለው ደግሞ የአካባቢው አስተዳደር ባለስልጣናት ውሳኔ ነው። የሲናኖ ሴራ የተባለው ባህላዊ የሽምግልና ስርዓት የባለቤትነት ጥያቄ ጋር ተያይዞ በተከሰተ አለመግባባት፣ ሲናኖ ሴራ ለዘመናት በመስቃን ጉራጌም የእምቦር ቀበሌ የሽምግልና ሴራ የነበረ ሲሆን የዶቤ ተወላጆችም ለዘመናት የተጠቀምነው ሴራችን ነው የሚል የባለቤትነት ጥያቄን ያነሳሉ። በዚህ መሀል የዞን የብልጽግና ሹማምንት ይህንን የይገባኛል ጥያቄ የሚነሳበትን የመስቃን ወረዳም የእምቦር ቀበሌ ሴራም አይደለም የዶቤ ቀበሌ ሴራ ነው በማለት በመወሰናቸው አመፁ ተቀስቅሷል። ተጠቅሷል ተብሏል። አስቀድመው የቡታጅራ ከተማና የመስቃን ጉራጌ ወጣቶችና ሽማግሌዎች የዞኑ የብልጽግና ባለስልጣናትን ይህን እንዳያደርጉ ቢያስጠነቅቋቸውም ሳይሆን ቀርቶ ወደ አመፅ ተሸጋግሯል። ወጣቶቹም የከተማን ጎዳናዎች በድንጋይና በጎማ ዘግተው ውለል። በቡታጅራም እስከ ቀኑ ሰባት ሰዓት ድረስ የተኩስ ሩምታ ይሰማ እንደነበር የጠቀሱት ነዋሪዎች የአምቡላንሶች ምልልስን በተደጋጋሚ መመልከታቸውን አረጋግጠዋል። በከተማ መረጋጋት ባለመስፈኑ ምን ያክል ሰዎች እንደተጎዱ ለማወቅ አስቸግ ጋሪ ስለመሆኑም ነው ነዋሪዎች የገለጹት። ችግሩ ሰዓት ላፊነስ ከማስተላለፍ የተሻገረ ሲሆን የብልጽግና ታጣቂ ኃይሎች በትንሹ ሁለት ሰዎችን መግደላቸው እንደዚሁም ሌሎችም መቁሰላቸው ነው የተገለጹም። መከላከያ በይፋ አሰብ ላይ ማስጠንቀቂያ አሰራጅቷል። ወደ አሰብ እንዳትዘምቱ የምትሉን ባንዳናችሁ ሲልም ገልጿል። የሻቢያው አገዛዝም ምላሽ ሰጥቷል። አሰብን በግድም በውድም እንቆጣጠራለን። ንግግሮች በአንዳንድ ወታደራዊ አመራሮች ሲነገሩ የብልጽግና ባለስልጣናትም ሲያስተጋቡት፣ ሻቢያን በራሱ በተለያየ ጊዜ ምላሽ ሲሰጥበት ሰንብቷል። ይህ ቀጥሎ አሁን መከላከያ በይፋ የገጹ የአሰብና ና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል ማስጠንቀቂያውን አሰራጅቷል። ወደ ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባጋረው መልክቱ ላይ የቀይ ባህርና የአሰብ ጉዳይ ከሶስት አስርት ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ አገርነቷ ክብርን አሳንሷል፣ የጂኦ ፖለቲካ ብሔራዊ ወሳኝ ጥቅሟንም ቀምተዋል ብሏል። የኢትዮጵያ ወታደሮች የቀይ ባህር ጥያቄን በዓለም አደባባይ በይፋ በመጠየቁ በታላቅ የደስታ ስሜት ተሞልተንበታል ሲልም ያክላል። እናም የትኛውን መስዋዕትነት ለመክፈል ለሰከንድ አናቅማማም ሲልም ይገልጻል። የህዳሴውን ግድብ በመጥቀስም የቀይ ባህር ጉዳይ እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለትም መከላከያ አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም ያሰቡ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጭ አንዳች ውሃ የሚያነሳ መክንዮ ሊኖረው አይችልም ሲልም መከላከያ መልእክቱን አስተላልፏል። ከዚህ ጋር በተያዘም ከአስመራ ሰዎች በኩል የሚሰጡ ምላሾች እንደቀጠሉ ናቸው። የሻቢያው የውጭ ጉዳይ ሚኒስትር በኒውዮርክ የባህር በር የሌላቸው በማደግ ላይ ያለው ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ባደረጉት ንግግርም የባህር በር ያላቸው ሀገራት ጎረቤቶቻቸውን ማስተናገድና የልማት አጋር ማድረግ እንደሚጠበቅባቸው አንስተው ይህ ግን በዓለም አቀፍ ሕግ ሉዓላዊነትን በማክበር በጋራ መረዳዳትና ጣልቃ ባለመግባት መርህ ብቻ መመስረት አለበት ብሏል። ትክክለኛ ትብብር በስጋት ሳይሆን በመተማመን ላይ የተመሰረተ መሆን ይገባዋል ሲሉም አክሏል። መተማመን የሚገባው ደግሞ ሀገራት እርስ በራሳቸው ነፃነታቸውን፣ የግዛት አንድነታቸውና ግዴታቸውን በተመለከተ አንዳቸው ሌላኛቸውን ሲያከብሩ ብቻ ነው ይላሉ ሚኒስትሩ ቀጥሎም ኤርትራ ሉዓላዊ የባህር ጠረፍ ያላት ሉዓላዊ ሀገር ናት። ወደቦቿን ብሔራዊ ሀብቶቿ ናቸው። ወደብን የመጠቀም ማናቸውም ጉዳዮች የሚወሰኑትም ኤርትራና ራሷ በመረጠችውና አጋር በሚያደርጉ የሁለትዮሽ ስምምነቶች ብቻ ነው። ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይንም የባህር ኃይል ፈጽማ አትፈቅድም ሲሉ ተናግሯል። የባህር በር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብታቸው ድንገት የሚነሳ ወይንም በሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ሕግ የሚመራ መሆን አለበት የሚሉት ሚኒስትሩ፣ ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም። ኤርትራ በወደቦቿ ፍትሐዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው ለህጋ የንግድ ስርዓት ወደቦቿን ክፍት ማድረጓን ትቀጥላለች። ከዛ ውጭ ያለውን ፍላጎት ግን አታስተናግድም ሲሉ ተሰምቷል። ብልጽግና በነዳጅ ምርቶች ላይ አጠቃላይ የሰላሳ በመቶ ግብር በዚህ ዓመት እንደሚተገበር አሳወቅም። ይህ ደግሞ ሌላ የዋጋ ንረቱን የሚያባብስ እርምጃ ተብሎለታል። አገዛዙ የና አይኤምኤፍን ፖሊሲ ተቀብሎ በርካታ የገቢ ማግኛ ዘዴዎችን በህዝቡ ላይ መጫኑ ቀጥሏል። ይህ ከአዲሱ ዓመት ጀምሮ ስኳር፣ ነዳጅ፣ ጨውና ሌሎች መሰረታዊ ፍጆታዎች ላይ ሳይቀር እሴት ታክስ በመጣል የሚተገበር ነው። የውሃ የመብራትና ሌሎችም አገልግሎቶች በየጊዜው የሚደረግ ጭማሪም በዚህ ዓመት የታቀደ ሌላኛው ክፍል ነው። አሁን ደግሞ የገንዘብ ሚኒስቴር በ2018 በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚደረግ ማረጋገጡ ታውቋል። ይህ አዲስ ግብር 15 በመቶ የተጨማሪ እሴት ታክስ ወይንም ቫትና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስትሩ አሳውቋል። ይህ እርምጃ በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ ስለመሆኑም ተገምቷል። በአዲሱ አሰራር ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝና ተጨማሪ እሴት ታክስ ባሻገር የንብረት ታክስም ይገኝበታል። እንዲሁም አማራጭ አነስተኛ የታክስ ቅስና የቅድመ ግብር ክፍያ በተመሳሳይ መልኩ በዚህ በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ዘግቧል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱን ይበልጥ እንዲባባስ ያደርጋል የሚል ስጋት የሚያሳደረው ሆኗል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሰኔ በፓርላማ ባደረጉት ንግግር 128 መሸጥ የሚገባውን ነዳጅ 122 ብር እንዲሸጥ ያደረግነው ደጉመን ነው ማለታቸው አይዘነጋም። ይህም መንግስት እስከዛሬ ሲያደርግ የነበረው ድጎማና አንስቶ በአንድ ሊትር ላይ ስድስት ብር ብቻ እንደቀረው የሚያሳይ ነበር። ይሁን እንጂ 122 ብር ከሚሸጥ ነዳጅ ላይ 15 በመቶ ተጨማሪ ሴት ታክስ በማስከፈሉ ዜጎቹ እንደ ጎምኩ ከሚለው ስድስት ብር አልፈው ተጨማሪ 18 ብር እንዲከፍሉ እየተደረጉ ናቸው ማለት ይሆናል። የህዝብን ኑሮ በማናርና ግብር በማብዛት የተጠመደው የብልጽግናው መንግስት አበዳሪው አይኤምኤፍ አዳዲስ ግብር ከፋዮችን ፍጠር እንጅም ያሉትን አታስጨነቅ ወደ ኢ-መደበኛ ስራ እንዲገቡ እያደረካቸው ነው ሲል አልተቸቱም። የሚዘነጋ አይሆንም። ዶናልድ ትራምፕ በፖርትላንድ ወታደሮች እንዲሰማሩና ሙሉ ኃይላቸውን እንዲጠቀሙ አዘዙም። የአሜሪካው ፕሬዝደንት የኢሚግሬሽን ማቆያ ማዕከላትን ኢላማ ያደረጉ ተቃውሞች ለማስቆም በኦሪገን ፖርትላንድ ወታደሮች እንዲሰማሩና አስፈላጊ ከሆነ ሙሉ ኃይላቸውን እንዲጠቀሙ ትእዛዝ ሰጥቷል። ውሳኔው የትራምፕ አስተዳደር ህገወጥ ስደት ላይ እየወሰደ ባለው ጥብቅ እርምጃዎች ምክንያት በአሜሪካ ከተሞች የወታደሮች ስምሪት እየተስፋፋ መምጣቱን የሚያሳይ ነው። አሁን ላይ በፕሬዚደንቱ የተወሰደው እርምጃም ከዲሞክራቲክ ህግ አውጪዎች ተቃውሞ የገጠመው ሲሆን የፌዴራል ወታደሮች በፖርትላንድ መሰማራታቸው አስፈላጊ አይደለም ብሏል። በፖርትላንድ የሚገኘው የኢሚግሬሽንና ና ጉምሩክ ባለስልጣን ተቋማት ከሰኔ ወር ጀምሮ በተቃዋሚዎች ኢላማ የሆኑ ሲሆን አንዳንድ ወደ ተቃውሞና ወደ ግጭት አምርተው ጉዳት አስከትሏል። ከአውሮፓውያኑ መስከረም ስምንት ጀምሮ የአሜሪካ ጠቅላይ አቃቢ ህግ ቢሮም በፖሊስ መኮንኖች ላይ ጥቃት መፈጸም በፖሊስ ቁጥጥር ስር ላለመዋል በመታገልና እሳት በመለኮስ በ26 ግለሰቦች ላይ የፌዴራል ክስም መስርቷል። የሀገር ውስጥ ደህንነት መስሪያ ቤቱ ከትናንት በስቲያ እንደገለጸው ከሆነም ተቃዋሚዎቹ በፖርትላንድ የሚገኘውንና የኢሚግሬሽን ናም የጉምሩክ ተግባራትን የሚያከናውነው ተቋም ላይ በተደጋጋሚ ጥቃትና ከበባ ፈጽሟል። በዚህም በርካታ ግለሰቦች በቁጥጥር ስር መዋላቸውንና የፌደል ህጉን በመጣስ ክስ እንደተመሰረተባቸው መስሪያ ቤቱ ይፋ አድርጓል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበርም። አበቃን። ቸር ያሰማን።